ሰላም ጤና ይስጥልኝ እንደምናላችሁ፣ ውድ የልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ያልኩኝ አዲስ ከሆናችሁ ሰብስክራይብ በማድረግ አጋር እንድትሆኑ እየጋበዝኩኝ፣ ሁለት የደቡብ ክለቦችን እያገናኘው የዘንድሮ ዓመት የኢትዮጵያ ዋንጫ በጉጉት ይጠበቃል ማለት ነው። እንግዲህ በሚቀጥለው ዓመት ሀገራችንን በአፍሪካው መድረክ በአፍሪካ ኮንፌዴሬሽን ካፕ የሚወክለውን ክለብ ለመለየት ሁለት የደቡብ ክለቦች እርስ በእርስ ተፋጠዋል። ማለት ነው እንግዲህ ወላይታ ዲቻ በዘንድሮ ዓመት ፕሪሚየር ሊጉን የተቀላቀለውን ማለትም በሚቀጥሉ ዓመት ወደ ፕሪሚየር ሊጉ በመምጣት ጨዋታ የሚያደርገውን ሸገር ከተማን አስተናግዶ ሁለት ለባዶ በማሸነፍ የዘንድሮ ዓመት የኢትዮጵያ ዋንጫ የዋንጫ ተፋላሚ መሆኑን ያረጋገጠበትን ሁኔታ መመልከት ችለናል። ማለት ነው እንግዲህ የጣና ንቦቹ ባለፈው ዓመትም ለዚህ ዋንጫ ተፋላሚ በመሆን በተለይም በዳኛ ማለት ይቻላል በተፈጸመባቸው ግፍ ማለት ይቻላል በአዲስ አበባ ስታዲየም በኢትዮጵያ ቡና ተሸንፈው ዋንጫውን እንዳጡ አይዘነጋም። እንግዲህ ዘንድሮም ለሁለተኛ ለተከታታይ ዓመት በኢትዮጵያ ዋንጫ የፍጻሜ ተፋላሚ መሆናቸውን አረጋግጠዋል ማለት ነው እንግዲህ በኢትዮጵያ ዋንጫ የግማሽ ፍፃሜ መራግብር ሸገር ከተማን የገጠሙት ወላይታ ዲቻዎች ሁለት ለባዶ በመርታት ለሁለተኛ ተከታታይ ዓመት የፍጻሜ ተፋላሚ መሆን ማረጋገጥ የቻሉበትን ውጤት ነበር ማስመዝገብ የቻሉት እንግዲህ በሐዋሳ ሰው ሸራሽ ሜዳ ላይ ኢትዮጵያን በአፍሪካ ኮንፌዴሬሽን ዋንጫ ለመወከል የፍጻሜ ተፋላሚ ሆኖ ለመገኘት ጨዋታቸውን ያደረጉት ሸገር ከተማ ከወላይታ ዲቻ ዘጠኝ ሰዓት ተኩል ሲል እንግዲህ በፌዴራል ዳኛ ዋና ዳኛ ዳንኤል ታገሱ እየተመሩ መራ ግብራቸውን አከናውነው ነበር ማለት ነው። እንግዲህ በመጀመሪያው አጋማሽ በይበልጥ ከመስመር መነሳትን መርጠው በመንቀሳቀስ በተጋጣሚ ላይ ሙሉ ብልጫ የነበራቸው ወላይታ ዲቻዎች አራተኛው ደቂቃ ከቀይ መስመር መሳይ ሰለሞን ከተከላካዮች ጋር ታግሎ የሰጠውን ኳስ ጸጋዬ ብርሃኑ ሲመታው የሸገር ከተማው የግብ ዘብ አቤል በላይ ጥሩ ተክሎበት እንግዲህ ወደ ውጪ የወጣችበትን ሁኔታ መመልከት ችለናል በጨዋታው ማለት ነው። እንግዲህ ለተጋጣሚዎች የንክኪያ ጨዋታ ነፃነትን የፈቀዱት ሸገር በጸጋዬ ብርሃኑ ከተደረገባቸው ሙከራ መልስ ሰላሳ ዘጠነኛው ደቂቃ ላይ ጎል አስተናግደዋል። እንግዲህ በጥሩ ንክኪ መሳይ ያመቻቸለትን ኳስ ጸጋዬ በቀጥታ ወደ ግብ ጠባቂው ሲመልስላት ጎሉ ስር ያመቻቸው ኳስ እንግዲህ ያገኘው ዘላለም አባተ በግንባር ገጭቶ ከመረቡ በማሳረፍ ወላይታ ዲቻን መሪ ያደረገበትን ሁኔታ መመልከት ችለን ነበር በጨዋታው ማለት ነው እንግዲህ በአንዳቻ በሆነው በአንድ ለባዶ ነበር ወደ እረፍት ያመሩት። ከእረፍት መልስም እንግዲህ መጠነኛ መሻሻሎች እንቅስቃሴያቸውን ቢያስመለክቱንም የግብ እድሎችን ለመፍጠር የዲቻዎች የኋላ መስመር ፈተና የሆነባቸው ሸገሮች አምሳ አንደኛው ደቂቃ ላይ ሌላ ተጨማሪ ጎል ተቆጥሮባቸዋል። እንግዲህ ዘላለም አባተ ቀጥሩ ቅብል በኋላ ግራ ወደ ውስጥ ያሻገራትን ኳስ መቆጣጠር ተስኖት ግብ ጠባቂው አቤል በላይ ላይ የተፋትን ኳስ ያገኘው ብዙአየሁ ሰይፈ ወደ ጎልነት በመለወጥ የጣና ንቦች ሁለት ለባዶ በመምራት ጎላቸውን ከፍ ያደረጉበትን ሁኔታ መመልከት ችለናል። እንግዲህ ሁለት ጎሎች ከያስተናገዱን በኋላ በመልሶ ማጥቃት ወደ ጨዋታ ለመመለስ ጥረት ሲያሳዩ የታዩት ሸገር በተቃራኒ ወደ መጨረሻው ደቂቃዎች በወላይታ ዲቻ በኩል ያሬድ ዳርዛ በሁለት አጋጣሚ ሁለት ግልጽ ኳሶችን ካባከን በኋላ በመጨረሻዎቹ ጨዋታው በወላይታ ዲቻ ሁለት ለባዶ አሸናፊነት ተጠናቋል። እንግዲህ ክለቡን በፍጻሜ መርሃ ግብር የሲዳማ ቡናን እና የመቻልን ጨዋታ ይጠብቅ ነበር። ሁኖም ግን ሲዳማ ቡና መቻልን በማሸነፍ እንግዲህ በታሪኩ ለመጀመሪያ ጊዜ በኢትዮጵያ ዋንጫ ተፋላሚ የሆነበትን ውጤት ነው ማስመዝገብ የቻለው። እንግዲህ ሲዳማ ቡና በተለይም በዘንድሮው የተጫዋቾች ዝውውር ማለት ይቻላል በርካታ ተጫዋቾችን በማዘዋወር በፕሪሚየር ሊጉ ብርቱ ተፎካካሪ ይሆናል ተብሎ ቢጠበቅም ያን ያክል የተሻለ ውጤት ማስመዝገብ አግጦት በፕሪሚየር ሊጉም ዘጠነኛ ደረጃ ላይ መቀመጥ የቻለበትን ሁኔታ እንመለከታለን። ሆኖ ግን በኢትዮጵያ ዋንጫ በታሪኩ ለመጀመሪያ ጊዜ የፍጻሜ ተፋላሚ መሆን የቻለበትን ውጤት ነው ማስመዝገብ የቻለው። ይቻሉ እንግዲህ በኢትዮጵያ ዋንጫ ግማሽ ፍጻሜ መቻልን የገጠመው ሲዳማ ቡና በመለያ ምት ሰባት ለስድስት በማሸነፍ በታሪኩ ለመጀመሪያ ጊዜ የፍጻሜ ተፋላሚ መሆኑን ነው እያረጋገጠው ማለት ነው። እንግዲህ ቀን ዘጠኝ ሰዓት ተኩል ሲል በርካታ ደጋፊ ታጅበው የተጀመረው ተጠባቂ ጨዋታ በመጀመሪያዎቹ አስር ደቂቃዎች ሁለቱም ቡድኖች በኳስ ቁጥጥር ብልቻ እየተፈራረቁ የወሰዱ ቢሆንም የግብ ማግባት ሙከራዎች በማድረግ ረገድ ደካማ እንቅስቃሴ ለተመልካች አስመልክተዋል። ሁለቱም ቡድኖች ማለት ነው እንግዲህ ሆኖም ግን ያው ጨዋታውን በመለያመት ማለት ይቻላል እንግዲህ ሲዳማ ቡና መቻልን በማሸነፍ ለኢትዮጵያ ዋንጫ የፍጻሜ ተፋላሚ የሆነበትን ሁኔታ መመልከት ችለናል ማለት ነው። እንግዲህ ከጥሩ እንቅስቃሴ አንጻር ሁለቱም ቡድኖች ጥሩ እየተንቀሳቀሱ የቀጠሉ ቢሆንም ወደፊት ሂደው የሚያደርጉት እንቅስቃሴ ወደ ግብነት መቀየር ተስኗቸው ተመልክተናል። በጨዋታው ጨዋታው ላይ ማለት ጨዋታውም ወደ መጨረሻዎች አስር ደቂቃዎች ሲያገኝ ማለት ነው ግብ የሚያስተናግድ እየመሰለ በቀጠለው ጨዋታ መቻሎች በቆሙ ኳሶች ሙከራዎችን ለማድረግ በተደጋጋሚ ሙከራዎችን ያደረጉ ቢሆንም ጨዋታው ግብ ሳይቆጠርበት ወደ መደበኛ ጨዋታ ክፍለ ጊዜ ተጠናቁ በተሰጠው መለያ ምት እንግዲህ ሲዳማ ቡና ሰባት ለስድስት በሆነ ውጤት አሸንፎ በታሪኩ ለመጀመሪያ ጊዜ በኢትዮጵያ ዋንጫ ተፋላሚ የሆነበትን ውጤት ማስመዝገብ ችሏል ማለት ነው። እንግዲህ ሁለቱን የደቡብ ክለቦች በኢትዮጵያ ዋንጫ ያገናኘው መራግብር ማን ዋንጫውን በማሸነፍ በሚቀጥለው ዓመት ማለት ይቻላል ሀገራችንን በአፍሪካ መድረክ በመወከል የተሻለ ውጤት ያስመዘግባል ወይስ ገና ከመጀመሪያው ይወድቃል? የሚለውም በተለይም የዲቻ እና የሲዳማ ቡና ደጋፊዎች በጉጉት እንዲጠብቅ ያደርጋል ማለት ነው። እንግዲህ ይህም ሆኖ ግን ሲዳማ ቡና በታሪኩ ለመጀመሪያ ጊዜ እንዲሁም ደግሞ ወላይታ ዲቻ ደግሞ ለሁለተኛ ጊዜ በኢትዮጵያ ዋንጫ የፍፃሜ የተፋላሚ መሆናቸውን ያረጋገጡበትን ሁኔታ መመልከት ችለናል ማለት ነው። እንግዲህ ዋንጫውንስ ማን ያሸንፋል የሚለው እንግዲህ በጨዋታው የምንመለከተው ይሆናል ማለት ነው። ሌላው በኢትዮጵያ ዋንጫ ጨዋታ ምክንያት ተቋርጦ የነበረው ሃያ ሰባተኛ ሳምንት የኢትዮጵያ ፕሪምየር ሊግ በሐዋሳ ዩኒቨርሲቲ ስቴዲየም መደረግ ሲቀጥል ማለት ነው። ሚያዚያ 22 ቀን ወደ ጨዋታ ይመለሳል ማለት ነው። በዚህም መሰረት ሱልሽሪን ከወላይታ ዲቻ ዘጠኝ ሰዓት ላይ ሮቭ ማለት ነው የሚያገናኘው ጨዋታ ሲጠበቅ፣ ምሽት 12 ሰዓት ላይ ደግሞ አዳማ ከተማን ከወልዋሎ አዲግራት ዩኒቨርሲቲን የሚያገናኘው ጨዋታ ይጠበቃል ማለት ነው። እነዚህ ሁለቱ ክለቦች ወራጅ ቀጠና ላይ የሚገኙ ክለቦች ናቸው ማለት ነው። እርስ በእርሳቸው የሚያደርጉት ጨዋታ ሲጠበቅ ሐሙስ ደግሞ ኢትዮጵያ ቡናን ከድሬዳዋ ከተማ ጠዋት ሶስት ሰዓት ተኩል ላይ እንዲሁም ደግሞ ፋሲል ከተማን ከሀዲያ ሆሳዕና ዘጠኝ ሰዓት ላይ እንዲሁም ደግሞ ምሽት 12 ሰዓት ላይ መቀሌ ሰባ እንደርታን ከቅዱስ ጊዮርጊስ ምሽት 12 ሰዓት ላይ ሐሙስ የሚደረግ መርሃ ግብር ነው ማለት ነው። እንዲህ ውድድሩ አርብም ሲቀጥል ባህር ዳር ከተማን ከኢትዮ ኤሌክትሪክ ምሽት ዘጠኝ ሰዓት ላይ ኢትዮጵያ ንግድ ባንክን ከመቻል ደግሞ 12 ሰዓት ላይ አርብ የሚያደርጉት ጨዋታ ሲሆን ማለት ነው። እንግዲህ ውድድሩ ቅዳሜም ሲቀጥል አዲስ አዳጊውን አርባ ምንጭ ከተማን ከዘንድሮ ዘንድሮ ዓመት የኢትዮጵያ ፕሪሚየር ሊግ ክስተት ከሆነው ኢትዮጵያ መድን የሚያገናኘው ጨዋታ ዘጠኝ ሰዓት ላይ ሲደረግ ሐዋሳ ከተማን በደቡብ ደርቢ ማለት ነው ከሲዳማ ቡና የሚያገናኘው ጨዋታ ደግሞ ምሽት አስራ ሁለት ሰዓት ላይ የሚደረግ እምራ ግብር ነው ማለት ነው እንግዲህ እስከ 26ኛ ሳምንት ያለውን የኢትዮጵያ ፕሪሚየር ሊግ የደረጃ ሰንጠረዥ ስንመለከት ኢትዮጵያ መድን 51 ነጥቦችን በመሰብሰብ አንደኛ፣ ባህር ዳር ከተማ አርባ ነጥብ በመሰብሰብ ሁለተኛ፣ ኢትዮጵያ ቡና 39 ነጥቦችን በመሰብሰብ ሶስተኛ፣ መቻል 38 ነጥቦችን በመሰብሰብ አራተኛ፣ ሀዲያ ሆሳና 37 ነጥቦችን በመሰብሰብ አምስተኛ፣ ወላይታ ዲቻ 37 ነጥብ በመሰብሰብ ስድስተኛ ቅዱስ ጊዮርጊስ 34 ነጥብ በመሰብሰብ አስረኛ ፋሲል ከተማ 33 ነጥቦችን በመሰብሰብ አስራ አንደኛ መቀሌ ሰባ አንደርታ 28 ነጥቦችን በመሰብሰብ አስራ አራተኛ ሐዋሳ ከተማ 27 ነጥቦችን በመሰብሰብ አስራ አምስተኛ ሲቀመጥ ውሎ አሏ ዲግራት ዩኒቨርሲቲ፣ ሱል ሽሬ፣ አዳማ ከተማ ወራጅ ቀጠና ላይ የሚገኙ ክለቦች ናቸው ማለት ነው። እንግዲህ እስካሁን ባለው ኮከብ ጎል አስቆጣሪዎችን ስንመለከት አሊዩ ሱሌማን ሐዋሳ ከተማ አስራ ሁለት ጎሎችን በማስቆጠር እየመራ ሲገኝ አዲስ አዳጊው አርባ ምንጭ ከተማው አህመድ ሁሴን ደግሞ አስር ነጥቦችን ጎሎችን በማስቆጠር ሁለተኛ ላይ ሲቀመጥ፣ በተለይም ከቅርብ ጊዜ ወዲህ በርካታ ጎሎችን እያስቆጠረ የሚገኘው የመቻሉ ልምድ ያለው ሽመልስ በቀለ አስር ጎሎችን በማስቆጠርም እየተከተለ ሲገኝ ኢትዮጵያ መድኑ መሐመድ አበራ አስር ጎሎችን በማስቆጠር እሱም እየተከተለ ያለ ተጫዎች ነው ማለት ነው። የቡናው አንተነ ተፈራ፣ ጌታነ ከበደ፣ ያሬድ ብርሃኑ ዘጠኝ ዘጠኝና ስምንት ጎሎችን በማስቆጠር የሚከተሏቸው ተጫዋቾች ናቸው ማለት ነው። እንግዲህ የኢትዮጵያ የዘንድሮ ዓመት የኢትዮጵያ ፕሪሚየር ሊግ እስከ ስድስተኛ ሳምንት ያለው ይሄን ይመስላል ማለት ነው።